አላህ ካወቀው ከጻፈው ከወሰነው የሚወጣ ምንም ነገር የለም። እመኑ ነው። ይሄን አምነን እንቀበላለን። አንድ ሙስሊም በቀዳወል ቀድር ሲያምን፣ ቀዳወል ቀድሩ ስንት መራቲቦች አሉ ብለናል። ስንት ነው ያለው? እኔ በቀዳወል ቀድር አምናለው። ሙስሊም በቀዳወል ቀድሩ ስንት ነጥቦች እንዳሉ አምናለው ማለቱ ነው። አራት ነገሮች። አንደኛው መርተበቱል ዒልም። ሁሉ ነገር አላህ ዘንድ ቀድሞ ምን የሆነ ነው የታወቀ ነው ብሎ ያምናል። ልክ እንደ እኔና እንዳንተ ድንገት ባጋጣሚ ሳይታሰብ ተከሰተ የሚባል ነገር አላህ ዘንድ የለም። ሁሉ ነገር ቀድሞ ምን የሆነ ነው የታወቀ ነው ብዬ አምናለሁ ማለቱ ነው በቀዳወል ቀድር ሲያምን። ሌላስ? መርተበቱል ኪታባ ሁሉ ነገር ተጽፏል ብዬ አምናለሁ ማለቱ ነው። እንደ ድንገት በአጋጣሚ የሚሆን ነገር ሳይሆን የሚሆኑ ነገሮች ከዚህ በፊት የሆኑትም ወደፊት ገና ሊሆኑ ያሉት ሁሉ መጀመሪያውኑም መቼ እንደሚሆኑ የት እንደሚሆኑ በምን ምክንያት እንደሚሆኑ እንዴት እንደሚሆኑ ሁላ አላህ በለውሃል ማፉዝ ላይ ምን አድርጓል ቀድሞ ወስኖ ጽፎታል። እዛ ያልተጻፈ እዚህ ዓለም ላይ የገባ ምንም አዲስ ነገር የለም ነው ይሄ ሁለተኛው ነው። በተጨማሪስ ምን ብያምናለው? መርተበቱል መሺአ፣ የሆኑ ነገሮች ሁሉ በጠቅላላ የሚሆኑትም ሁሉ በሱ ፍቃድና ቁጥጥር ስር ነው የሚሆኑት። ከጌታ አላህ ፍቃድ ከሱ ቁጥጥር ውጪ ሆኖ የሚከሰት የዓለማችን ምንም ክስተት የለም። ከመንግስታት ከወታደሮች ልጅ ከወላጁ እንደዚሁም ደግሞ ሰራተኛ ካሰሪው አምልጦ ባላሰቡበት ባልጠበቁበት አደጋ ሊያደርስ ይችላል። አይችልም? ይችላል። ምንም ተቆጣጣሪ የሚለው ባህሪ ቢገልጸንም ሙሉ በሙሉ ሁሉን ነገር መቆጣጠር አንችልም። ሰው ሰውነት ውስጥ ያለውንም እንኳ አይቆጣጠርም። በድንገት ሽንቱ ሊያመልጠው ይችላል፣ ከኋላ አየር ሊያመልጠው ይችላል። ከቁጥጥሩ ውጭ፣ ከጌታ አላህ ፍቃድና ቁጥጥር ውጭ የሚወጣ በዚህ ዓለም ላይ የጉንዳን እንቅስቃሴ የለም። ሁሉ ነገር በሱ ፍቃድ ስር ነው። ለምን የዓለሙ ንጉሥ ነዋ በንግስናው ላይ የሚከሰት ምንም ብናኝ የምታክል ነገር የለችም። ግልጽ ነው። ከጌታችን ፈቃድ የሚወጣ ዓለም ላይ የለም። አራተኛ፣ መርተበቱል ኸልቅ ወልኢጃድ አላህ የዓለሙ ሁሉ ፈጣሪ አስገኚ ነው። ከሱ ውጭ ያለ ሁሉ ፍጥረት ነው። ከአላህ ጋር አብሮ ነበረ የሚባል አንድም ነገር የለም። አርሹም፣ ኩርስዩም፣ ሰማዩም፣ ምድሩም፣ ሰውም፣ መልአኩም፣ ጅኒውም፣ ህይወት ያለውም የሌለውም ሁሉም ካለመኖር በኋላ ወደ መኖር የመጣ በአላህ ፈጣሪነት የተገኘ ግኝት ነው። አላህ የሁሉ ነገር ፈጣሪ ሲሆን ከእሱ ውጭ ያለው ሁሉ ነገር ደግሞ ተፈጣሪና ግኝት ነው። ይሄን አራቱን ያመነ ሙስሊም በምን አመነ? በቀዳ ወልቀድር። ስለዚህ እዚ ጋ ምን አለ? ወልኸይሩ ወሸሩ ሙቀደራኒ አለ ልዒባድ። ኸይርና ሸር የሚባሉ ነገሮችም ቀድሞውኑ በአላህ ባሮች ላይ ምን ሆነዋል? የተወሰኑ ናቸው ብሎ ማመን ይገባል። ቀጣዩ ሰማንያ አራተኛው ስለ እስቲጣዓ ያወሩት ደግሞ ያ ወደ ዒልመል ከላም ውስጥ ነው የተገባው። ችሎታ የሚባለው ነገር ለሰው ልጅ መቼ ነው የሚገለጸው ነው። ዑለማ ሁላ ሻኢራ ባሻርያ መስመር ያሉ ሰዎች አንድ ሰው በችሎታ የሚገለጸው ስራውን በሚሰራ ጊዜ እንጂ ከስራው በፊት በችሎታ አይገለጽም ይላሉ።